ከታች እንትን እየለቀኩልህ ነበረ። ከታች እየጻፍኩልህ ነበረ እንዳትረሳው ብዬ ማለት ነው። የረሳሁም አይመስለኝም። በአቅጣጫ አይገለጽም ያልከው መረጃ ስጠን፣ አንደኛ። ሁለተኛ ደግሞ ሳ ቀጥል፣ ሀቢቢ። በአቅጣጫ አይገለጽም ያልከው ኪታብ ክፈትና አሳየን። እኔ ደግሞ በአቅጣጫ እንደሚገለጽ በኪታብ ክፍቼ ያሳያል። ሰለፎች ሁሉም እንደተስማሙ በዚህ አሳያለሁ። ቀጥል፣ አምጣ መረጃ። ምንድን ነው አልሰማም፣ መሰለኝና አሁን የተናገርከው ነገር ፍልስፍና ስለሆነ የተናገርከው ይህን ነገር ስትናገር ለዚህ ነገር ሰለፎችን አስደግፈህና ወይ ቁርአንና ሐዲስን አስደግፈህ ነው መናገር ያለብህ። ልክ አንተ በተረዳኸው አይነት የተረዳ ማናለ ነው፣ አንተ አላሁም መውጁዱን ቢላ መካን ያለ ቦታ ያለ ነው ብለህ እያመንክ ስለሆነ፣ ስለዚህ ይሄን የተረዳ የራስን አረዳድ ፍልስፍናን ሳይሆን በመረጃ ንገረን ያላህ ተፈልቷል። እኔ የተነጋገርኩትን በዛ ላይ ዲፋ አድርጉና ጥያቄ ምልክት ያለበትን ጥያቄ ምልክት አድርጉልኝ። ከዛ እኔ ደግሞ ስገባ በሰአቴ ያንን መልስ ይሰጣለሁኝ ማለት ነው። ችግር የለውም አብስር። እኔ የተነጋገርኳቸው የጠየቅኳቸው ጥያቄ ያለው አሁን በእናንተ ሰዓት መመለስ አለበት። እነዛን ተመለሳችሁ በኋላ ወደ እኔ ጥያቄ አቅጣጩ እኔ እገባለሁ። ከዛ ደግሞ አብስር እኮ አሁን ተጠየቅኩ ያለ ቦታ ያለ አቅጣጫ ነው ያለ ሰለፍ ያምጣ። ጃትን አናሰብትም ያለ ጃትን ፈውቅን አናሰብትም ያሉ ከሰለፎች ያምጣል።

በዛ መልኩ በአቅጣጫውትን በሙሉ ተተመለሰ በኋላ ለዚህ ለዚህ ላልካት ደግሞ መልስ ትሰጠኛለህ። በቃ የጠየቀው ግዴታ ቁርአን ምንድን መሆን አለበት አስደግፈህ ነው መጠየቅ ያለብህ። ስለዚህ ያንን ነገር ደግሞ ይሄ ነገር ይምጣና ከዛ በኋላ መልስ ትሰጥሃል። አው ወደ መልሱ ለመግባት የተናገርከው ነገር መጀመሪያ እውነት መሆን አለበት። ውሸት ነገር ይዘመተ በውሸት ነገር መልስ አይሰጥ። ስለዚህ ያለውን ነፍ ያደረገውን ሰው ነፍ አድርጓል እያልክ ስለሆነ ማን ነው ነፍ ያደረገው ያላ እየጠበቅን ነው። አይ ለጥያቄ መልስ ማሰጥኝ ከሆነ በወርድ ይሻላል። የውይት ስነስርዓት እንደዛ አይደለም። ጥያቄ እውነት ይሁን ጥያቄ ያለ ነገር ይሁን። በሌለ ነገር ላይ ጥያቄ እንዴት ነው እንትን የሚባለው? እርሱ ጥያቄ የጠየቀው ነገር መኖር አለበት አይ ይሄ ነገር አለ ብለህ እኮ ስትመጣ በዛ ነገር መልስ እንሰጣለን ችግር የለውም ነገር ግን አሁን ለጠየቀው ነገር ላወራው ነገር ማስረጃህን አምጣ እና ያን ማስረጃህን እንትን ሲል አይ ሰዎችን ምዝህ እኮ ወደ አንተ መውሰድ ትችላለህ ምክንያቱም ይሄው አለ እኔ ቁርአንና ሐዲስ ተከትል ነው እንጂ ከአእምሮ የተናገርኩት አይደለም በለህ ለሰው ይገልጽ ስታረገው የዛኔኛ የዛኔ እንትን እንላለን። እና ዝም ብለህ ለዋሽ ነው ወይንም ደግሞ ከራስ አንተ ለተናገርከው ነገር እንደነው መልስ ምን ሰጠው? አይዘን አሁን እሱን አምጣ اللهم موجود بلا مكان ወይንም ለና ከራስ ያለ መሆኑ ያተልፈው አራምጣ ምን ሰለፍ ባክህን ከራሴ ላለ መሆኑ ነገርኩህ አይደለ? ምን ብዬ አላህ ከእንከዚህ እንደማይካን በዛ ቦታ ከአርሽ በላይ አለ ወይንስ የለም ብለህ ዲፋ አለ ማለት አታደርግም ይሄን ለያን ተገፈጠርክ በኋላ ማደን በፈልስፍና በፈልስፍና ላወራ ሳይሆን የመጣሁት አሁን አንተ ለተናገርከው ነገር ምንድን ማድረግ ነው ያለበት? አላህ መውጁድን ብላ መካ ለሚለው ነገር ቀጥታ አምጣና ከዛ በኋላ ወደ እዚህ እንመጣ። ፈልስፍና በፈልስፍና ከሆነ እኔ አላወራም። ወደ ፈልስፍና ከሆነ የግደታ ሰለፎችን ክታብ ያለ ተፈጠ ክፈት። ዝም ብለህ ፈልስፍና እንድትወራ አይደለም። እኔ ደግሞ ጃሃት ልፈውክን እስባት ያደረገ ያጸደቀ ሰው አመጣልሃለሁ። ችግር የለውም፣ ብቻ አሁን አምጣ ይህን ነፍስ ያደረገው ያላ የተናገርከው ነገር

ያ ሰላም ጤነኛ መስለኝ ነበር። ሻመድ ምናምን ጋር እንደባለፈው እንወያያለን ብዬ ነበር ንበ አረጃአለው በመስፈርት ተቀምጧል። ምንም ያመጣው ነገር የለም።

መረጃ ሲያጣ ጤነኛ ጤነኛ መሰል ነበር፣ አይደል ስብሓንላህ። እያችሁ ይው እኛ አሁን ከዚህ ያለኑ በሙሉ ሐታ ይሄ ኒሳአን ወሪጃላ አላህ ስብሓንሁ ወተዓላ ከዓርሽ በላይ መሆኑን በማስረጃ እናመጣለን። ጃሃት አልፈውቅ እንደ ጃሃትን ብቻ ያጸደቀ ለምሳሌ እንትና ቁርጡቢ እሳቸው እንደ ከእሳቸው ከሚቀብሏቸው ክፈታቸው ከዛሊክ አብዱልቃድር ጅላኒ ኦኒያ ላይ ሌሎችን በጣም በርካታዎችን እንሰጣለን። እንደ ዛ ላይ መክፈት እንችላለን አሁኑ ለራሱ ማለት ነው። ግን እሱ እንደዛ ካለ ያለማ